ሰላም ሰላም፣ እንዴት ናችሁ? ውድ የማን ዩናይትድ ስቴትስ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንኩሮችን ከተለያዩ ምንጮች ወደ እናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ የሎሎ ምልክቷን በመጫን ቤተሰቡን ላለው እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ አሊያንድሮ ገርናቾን በከፍተኛ ሂሳብ ወይም በከፍተኛ ዋጋ የመሸጥ ሐሳብ እንዳለው እየተነገረ ይገኛል። በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት ያሳዩ ሲሆን ከነዛም ውስጥ ናፖሊ፣ አትሌቲኮ ማድሪድ፣ ቼልሲ፣ አስቶንቪላ ና ቶተንሃም ይገኙበታል። ታዲያ ቀያየቹ ሰይጣኖች ከ50 ሚሊዮን ፓውንድ ያነሰ ሂሳብን የመቀበል ፍላጎት እንደሌላቸው ነው እየተነገረ የሚገኘው። እንግዲህ ተጫዋቹ በማንቸስተር ዩናይትድ ቤት ጥሩ የሚባል ጊዜን ማሳለፍ ችሏል። ነገር ግን አሁንም ቢሆን የሮበን አሞሪም እቅድ እንዳልሆነ ይታወቃል። በሁለቱ ሰዎች መካከል ያለው ቁርሾም እስካሁን ድረስ እንደቀጠለ ነውና ተጫዋቹ አዲስ ክለብ እንዲፈልግም በይፋ ሳውቆታል። ይህ ተጫዋች ከማንቸስተር ዩናይትድ የመልቀቁ ነገር አይቀሬ ነው። በርካታ የአውሮፓ ክለቦችን በተጫዋቹ ላይ ፍላጎት አላቸው። ከዛ አንጻር ማንቸስተር ዩናይትድ በተገቢው ዋጋ ተጫዋቹን እንደሚለቁት ተስፋ አድርገዋል። የእንግሊዙ ክለብ አስቶን ቪላ በማንቸስተር ዩናይትድ የመሀል ስፍራ ተጫዋች በሆነው ሜንሰን ማውንት ላይ ፍላጎት አሳይተዋል። አስቶን ቪላዎች ታዲያ በቀጣዩ የውድድር ዘመን የኤሮፓ ሊግ ተሳታፊ መሆናቸው ይታወቃል። በተለይም ደግሞ በውድድር ዘመኑ መጨረሻ አካባቢ የእንግሊዛዊ ተጫዋች ድንቅ እንቅስቃሴን ማሳየቱ ይታወቃል። በዚህ ምክንያት ነው በበርካታ የአውሮፓ ክለቦች ተፈላጊነትን ያገኘው። ከነዛ ሙስታዲያ አስቶን ቪላ ዋነኛው ክለብ እንደሆነ ነው እየተገለጸ የሚገኘው። ለተጫዋቹ እንግዲህ ይፋዊ ጥያቄ ለማቅረብ ዝግጁ እንደሆነ ነው የተገለጸው። በነገራችን ላይ ከብቃት አንጻር ተጫዋቹ ድንቅ የሚባል ተጫዋች ነው። ጥያቄ የሚነሳበት ተጫዋቹ ከፊትነስ ጋር በተያያዘ ነው። ተደጋጋሚ ጉዳቶችን ያስተናግዳል ለማንቸስተር ዩናይትድም ይህን ያህል ግልጋሎትን ሲሰጥ አላየ ነው። ምዕራብ ለንደኖ ቼልሲ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ የተሰለፈባቸው ተጫዋቾች ጥሩ ነገር ማሳየት ችለዋል። ነገር ግን እዚህ ጋ ጥያቄ የሚነሳበት ምንድን ነው? ተደጋጋሚ ጉዳቶችን እንደማስተናገዱ ዩናይትድ በሚፈልገው ጊዜ ግልጋሎቱን ማግኘት አልቻለም እና ከዚህ አንጻር ተጫዋቹ ወደ አስቶንቪላ መሄድ እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው። እንግሊዛዊ ተጫዋች ጀራርድ ብሬንዝዌት ከክለቡ ኤቨርተን ጋር ኮንትራቱን በሚያድስበት ሁኔታ ንግግር እንደጀመረ ተነግሯል። ስካይ ስፖርት እንዳሳወቀው ከሆነ ዴቪድ ሞይስ ተጫዋቹ ያለውን አቅም ያውቃሉ እና ተጫዋቹ በቶፊዎቹ ቤት እንዲቆይ ይፈልጋሉ። ከማንቸስተር ዩናይትድ በተጨማሪ ቶተንሃም ሆትስፐርና ማንቸስተር ሲቲ በተጫዋቹ ላይ ፍላጎት አሳይቷል። ተጫዋቹ በእንግሊዙ ክለብ ኤቨርተን እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። ለዚህም ነው እንግዲህ ዴቪድ ሞይስ በክለባቸው እንዲቆይ ፍላጎት እያሳዩ የሚገኙት። ድንቅ የሆነ ተጫዋች ነው። ከቁመቱ አንጻር ረጅም የሚባል ነው። ኤርዱዌሎችን የሚያሸንፍበት መንገድ ያስገርማል። ለዚህም ነው ዴቪድ ሞይስ ተጫዋቹ በክለባቸው እንዲቆይላቸው አዲስ ኮንትራክት ለማስፈረም ድርድር እንዲጀምሩ ያደረጉበት ምክንያት። ፖርቹጋላዊ ተጫዋች ጃው ፋሊኒያ ወደ ፕሪምየር ሊግ የመመለስ እድል እንዳለው እየተገለጸ ይገኛል። ከፉላሃም ባየር ሙኒክን ከተቀላቀለበት ጊዜ አንስቶ ብዙ የመሰለፊያ ጊዜን እያገኘ አይደለም። በባየር ሙኒክ ቤትና ማንቸስተር ዩናይትድ እንደሚታወቀው በክረምቱ የዝውውር መስኮት ከባየር ሙኒክ ማቲያስ ዴሊክትን እና ስማዛወይን ከባየር ሙኒክ ማስፈረሙ የሚታወቅ ጉዳይ ነው። ታዲያ ታማኝ የሚባሉ ምንጮች እየዘግቡት እንደሚገኘው ከሆነ ማንቸስተር ዩናይትዶች በጃዋ ፋሊን ያለ ያላቸው ፍላጎት እጅግ እንደጨመረ እየተገለጸ ይገኛል። በባየር ሙኒክ ቤት በቂ መሰለፊያ ጊዜን እያገኘ አይደለም። ይህንን ማስከትሎ ወደ ፕሪሚየር ሊግ የመመለስ ፍላጎት አለው። በፍሉሃን ቤት ሆኖ ነበረ። ማንቸስተር ዩናይትዶች በተጫዋቹ ላይ ያላቸው ፍላጎት ከፍተኛ እንደሆነ ያሳወቁት እና ምናልባትም ተጫዋቹ ወደ ፕሪሚየር ሊግ የመመለስ መለስ እድሉ እጅግ ሰፊ እንደሆነ ነው የተገለጸው ና ሮበን አሞሪምም በስፖርቲንግ ሊዝቢያን ቤት ተጫዋቹን አሰልጥኖታል ና ከተጫዋቹ ጋ ያላቸው ትስስርም ጥሩ የሚባል ነው ከዚህ አንጻር ተጫዋቹ ወደ ፕሪምየር ሊግ የመመለስ እድሉ ሰፊ እንደሆነ ና ማንቸስተር ዩናይትድም በተጫዋቹ ላይ ለከፍተኛ የሆነ ፍላጎት እንዳላቸው ነው ነገር የሚገኘው እንግሊዛዊ ተጫዋች ማርከስ ራሽፎርድ ወደ ባርሴሎና የሚያደርገው ዝውውር ሊስተጓጎል ይችላል የሚሉ መረጃዎች እየወጡ ይገኛሉ። ተጫዋቹ ዋነኛ ፍላጎቱ ወደ ስፔኑ ክለብ ባርሴሎና ማቅናት ቢሆንም ነገር ግን አሁን የኒኮ ዊሊያምስ ወደ ባርሳ ለማቅናት መቃረብን አስከትሎ ተጫዋቹ ወደ ባርሴሎና የሚያደርገው ዝውውር እክል ሊገጥመው እንደሚችል ነው እየተነገረ የሚገኘው። የተጫዋቹ ዋነኛ ፍላጎት ወደ ባርሴሎና ማምራት እንደሆነ ከዚህ በፊት ማሳውቋል። በዛም ይሆን ዘንድ እንግዲህ ደሞዙንም ለመቀነስ ፈቃደኛ መሆኑን ማሳወቁ የቅርብ ጊዜ ትውስታችን ነው። እስከ 40 ሚሊዮን ፓውንድ ባለው የዝውውር ዋጋ ማንቸስተር ዩናይትዶች ተጫዋቹ ለመሸጥ ዝግጁ እንደሆኑ ተገልጿል። ዩናይትዶች አመት ውል አማራጭን ለመቀበል ፍቃደኛ ፊት እንዳልሆኑ ከዚህ በፊት አሳውቀው ነበረ። ነገር ግን አሁን የኒኮ ዊሊያምስ ወደ ስፔኑ ክለብ ባርሴሎና ለመቀላቀል መቃረብን ተከትሎ የተጫዋቹ ዝውውር ሊስተጓጎል እንደሚችል ነው እየተነገረ የሚገኘው። በሌላ ዜና አርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝን በተመለከተ መረጃ ወጥቷል። ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድ ለመቀላቀል ዝግጁ መሆኑ አሳውቋል። ያው በትላንትና ሁለትም ነግሬያቸዋለሁ። ፋብሪዚዮ ሮማኖ ነው ዛሬ ይዞት ይህን መረጃ ይዞት የወጣው። ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ለማስፈረም የመጀመሪያ ደረጃ ንግግሮችን አድርጓል። ተጫዋቹ ለማንቸስተር ዩናይትድ ጥያቄ ዩንሳውን ለመስጠት ዝግጁ መሆኑንም ፋብሪዚዮ ሮማኖ አሳውቋል። ኤምሊያኖ ማርቲኔዝ ማንቸስተር ዩናይትድን ያለ ሻምፒዮንስ ሊግ ውድድር ለመቀላቀልም ፍላጎት ማሳየቱ ነው እየተገለጸው ከወዲሁ የመጀመሪያ ንግግሮች ከወኪሉ ተደርጓል ተደርገዋል በተጨማሪ ማርቲኔዝ ስለ ኦናና ወደፊት ቆይታ የሚወሰነውን እየጠበቀ እንደሚገኝ ነው እየተገለጸ የሚገኘው የሳውዲ ክለቦች በአንድሪ ኦናና ላይ ፍላጎት ቢያሳዩም እስካሁን ግን የቀረበ ምንም አይነት ፕሮፖዛል የለም። ይህ ሁኔታ ግን በክረምቱ አጋማሽ አካባቢ ሊሻሻል እንደሚችል ዩናይትዶች እምነት አላቸው። ዩናይትድ ምናልባትም የአንድሬ ኦናና የወደፊት ቆይታ ላይ ለውጥ የሚሆን ከሆነ በሚል የማርቲኔዝን ሁኔታ በአግባቡ እየተከታተሉ እንደሚገኙ ተገልጿል። ቫንያ ሚሊንኮቪች ሳቪችም በማንቸስተር ዩናይትድ የአጭር ጊዜ አማራጭ ዝርዝር ውስጥ የነበረ ሲሆን ኤሚሊያኖ ማርቲኔዝ ዩናይትድን ለመቀላቀል ክፍት እንደሆነ ፋብሪዚዮ ሮማኖ አሳውቋል የግብ ጠባቂ እንግዲህ ይሁኝታውን ሰጥቷል። ወደ ማንቸስተር ዩናይትድ መቀላቀል ፍላጎት እንዳለው በይፋ ነው ያሳወቀው። አሁን ጥያቄ እያስነሳ የሚገኘው ነገር አሁንም 40 ሚሊዮን ፓውንድ ነው፣ ከግብ ጠባቂ የሚፈልጉት። ከዛ ውጭ ግን ግብ ጠባቂ ወደ ማንቸስተር ዩናይትድ ማቅናት እንደሚፈልግ እንደሚፈለግ በይፋ እንዳሳወቅ ነው የተገለጸው። ያው የግብ ጠባቂ ወደ ማንቸስተር ዩናይትድ መዳረስ ካሜሩናው ግብ ጠባቂ አንድሮ ኦናና መሸጥ ወይም አለመሸጥ የተያዘ ሊሆን ይችላል። እስቲ አዲስ መረጃ የሚወጣ ከሆነ ወደ እናንተ የማርሳቸው ይሆናል። በሌላ ዜና አሰልጣኝ ሮበን አሞሪም ኔዘርላንዳዊን አጥቂ ጆሹዋ ዘርክሲን በክለቡ ለማቆየት ፍላጎት አላቸው ተብሏል። ለዚህም እንደ ምክንያት የተጠቀሰው ለተጫዋቹ በተለያዩ ቦታዎች የመጫወት አቅም ስላለው ነው ተብሏል። ተጫዋቹ በተለያዩ ቦታዎች የመጫወት አቅም ስላለው ነው ተብሏል። ማንቸስተር ዩናይትድ ያሉ ሰዎች ተጫዋቹ በቀጣዩ ዓመት በብዙ እንደሚሻሻል እምነት አላቸውም ሲል ነው ታማኙ ቤንች አኮብ እየዘገበው የተጫዋች በማንቸስተር ዩናይትድ ቤት የመቆየት እድሉ ሰፊ እንደሆነ እንደ ምክንያትም እነትም የገለጹት ሮበና ሞሪም በተለያየ ቦታ መጫወት መቻሉ ነው። ቨርሳቴል የሆኑ ተጫዋቾችን ሮብ ሞሪም ይፈልጋሉ። ለአብነት ያህል እንኳን ሱን ፈራሚ ማቲያስ ኩንሃን መመልከት ይችላለን። በሌፍት ዊንግ ፍሮንት መጫወት ይችላል። በራይት ዊንግ ፍሮንት መጫወት ይችላል። እንዲሁም ደግሞ ሀሰተኛ ዘጠኝ ቁጥር እና ደግሞ በአስር ቁጥር ሚናም መጫወት የሚችል ተጫዋች ነው እና ሞሪምም ለዚህ ይመስላል ተጫዋቹ በማንቸስተር ዩናይትድ ቤት እንዲቆይ ፍላጎት ያሳዩት። በሌላ ዜና እንግዲህ ማንቸስተር ዩናይትድ ብሪያሚ በሞን ለማስፈረም ለተጫዋቹ ባለቤት ክለብ ብሬንትፎርድ 60 ሚሊየን ፓውንድ በይፋ እንዳቀረበ ነው እየተገለጸ የሚገኘው። ነገር ግን አንዳንድ ምንጮች እየገለጹት እንደሆነ ክለቡ ብሬንትፎርድ እስከ 70 ሚሊየን ፓውንድ ከተጫዋቹ ዝውውር እንደሚፈልጉ ነው እየተነገረ የሚገኘው። ከዚህ አንጻር ማንቸስተር ዩናይትዶች 70 ሚሊዮን ፓውንድ ያወጣሉ የሚለው ነገር ጥያቄ ነው። በ65 ሚሊዮን ፓውንድ ዝውውሩ የማለቅ እድል እንደሚኖረው ደግሞ አንዳንድ ታማኝ ምንጮች እየገለጹ ይገኛሉ። ያው ብሬንትፎርዶች እየጠየቁት ያለው ዋጋ ግን ዝውውሩ ቶሎ እንዳያልቅ አድርጓል። ያው አዲስ መረጃ የሚወጣ ከሆነ ስለዚህ ተጫዋች ዝውውር የማርሳችሁ ይሆናል። አይደን ኤቨን እንዲህ ሲል ተናግሯል። በዚህ ያለኝ ጊዜ እየወደድኩት ነው። ሁሉም ነገር ከባድ ነበር። ሆኖም የቡድን አጋሮቼ በደንብ ረድተውኛል። በሚቀጥለው የውድድር ዓመት አሪፍ አቋም ለማሳየት ጠንክሬ በመስራት ላይ ይገኛለሁ። የሚደረገውን ነገር በሙሉ በተጠናቀረ መልኩ ማስቀጠል ሊኖርብኛል ሲል ነው እንግሊዛዊ ተጫዋች የተናገረው። ውድ የዚህ ቻናል ተከታታዮች፣ በዛሬው ዕለት የነበሩ መረጃዎች ይህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሉ ተመኘው